ለህ ወበረካቱ ውድ ቤተሰቦቼ ለየት ባለ ቪዲዮ መጥቻለሁ። ማለት ነው ስራ ስሪ ተብዬ ነው። በነገራችን ላይ እኔ ስራ አላለቀም። ስለዚህ ማለት ነው ስራው ምንድነው የሚለውን አብረንም እና ይሆናል ያለው መቀነትም የሚያስታጥቅ ስለዚህ ከበድ ያለ ስራ ነው ማለት ነው ዛሬ የሚሰራው

ቤተሰቦች እንግዲህ ማለት ነው ይሄው ገብሱ ለቅሜ ጨርሻለሁኝ። በነገራችን ላይ ንጹህ ገብስ ነው፣ በጣም ደስ ይላል እና ማለት ነው ይህንን ገብስ ምንድነው የሚሰራው የሚለው የሚለውን አብረን የምናየው ይሆናል። እንግዲህ ከሰዎች ጋር ተወዳድሬ አንቺ ባህላዊ ስራ አትችይም ምናምን ስላላደግሽ ምናምን ተብዬ ከሰዎች ጋር ተወዳድሬ ነው። ምንም እዚህ አካባቢ ላይ ባላድግም አቃለው እችላለሁ ምናምን አልኳቸው። አይ በፍጹማችንም ተብዬ፣ ስለዚህ እነሱንም ለማሳየት

ሰውን እየጠየቅኩኝ ማለትም ማንኛውም ሰው በአያቅም ስራ እየጠየቀ መስራት ይችላል። እና እሱን ለማሳየት ፈልጌ ነው። ውድ ቤተሰቦቼ፣ የማይቻል ነገር የለም። ስለዚህ ማለት ነው ይህንን ገብስ ምን አድርገዋለሁ ምን እሰራዋለሁ የሚለውን አብረን የምናየው ይሆናል። እንግዲህ ስራዎቹ ሰርቼ ከጨራረስኩኝ በኋላ ከማንጋ ነው የተወዳደርኩት፣ ከማንጋ ነው እሰራለሁ ብዬ እልክ የተያያዝኩት የሚለውን በኋላ ቪዲዮ ስጨርስ ምነግራችሁ ይሆናል ማለት ነው

እንግዲህ ማለት ነው ተቆልቶ እንደዚህ ሁና ላይ የቀድሞ ገብስ ማለት ነው። አሁን ስራው ወደየት ነው? ወደ ወፍጮ። ትኩስ ነው። ትኩስ ነው እንዴ ነው የሚፈጩ? ትኩስ ነው የሚፈጩ

ላይስ እንደዚህ ነው። ግዴታ ፍሬ መግባት የለበትም።

Mas... ቤተሰቦቼ እንግዲህ ማለት ነው እንደዚህ ሆኗል።

ስለዚህ ማለት ነው አሁን ከዚህ በኋላ ነው ሌላኛው ወደ ሌላኛው ስራው የሚሄደው እንዳሳያችሁ ነው ያለው ማለት ነው። ተፈጭቶ አልቋል። ከዚህ በኋላ ምን ይሆናል ደግሞ የሚለውን አብረን የምናየው ይሆናል። ተፈጭቶ አልቋል። እዚህ ጋ አሁን ጨርሻለሁ ማለት ነው። እንግዲህ ማለት ነው ውድ ቤተሰቦቼ፣ ቀጥታ እዚህ ባልዲው ላይ አድርገዋለሁ። ባልዲውን አጥቤ ታጥኗል፣ በነገራችን ላይ ከዛ በኋላ ነው ወደ

ከዛም ማለት ነው እንግዲህ ይሄ እንደምታዩት ነው እዚህ ጋር ሆኗል ማለት ነው የተፈጨው ገብስ። ከዛ በመቀጠል እንግዲህ ይሄ ትኩስ ውሃ ነው ውሃ አፍልቻለሁ ማለት ነው። በዚህ መልኩ በጣም የፈላ ውሃ ነው ጭሱ ምናምን ይታያል። ጨምሪ ዛሬ ወደ ቤተሰቦቼ እንግዲህ ማለት ነው ይሄው እንደዚህ ሆኗል። ጭሱ ይታያል።

ሙቀዋ ነው የሚጎነፈው፣ በነገራችን የተጎነፈ በሉስ። እንግዲህ አሁን ከሁለት ቀን በኋላ ምናምን ታምር ይደረግበታል። በሶስት ቀን ውስጥ ቆንጆ መውደድ ይሰራል ማለት ነው።

እና ማለት ነው መውደድ የሚሰራው። እንግዲህ ተምር ይደረግበታል። ትንሽ እርሾ ወይም ደግሞ እንደ እንትኑ እንደ ሙቀት ቦታ ከሆነ በነገራችን ላይ በጣም ይፈላል እና ከአንድ ቀን ከሁለት ቀን በላይ ምንም አስፈላጊ አይደለም መቆየቱ። ምንም ነገር የለውም። ተምር ስኳርና፣ እንግዲህ ገብሱ እንዳያችሁት እንዳዘጋጀሁት እንደዛ ነው ማለት ነው። ሌላ ነገር ምንም ነገር የለውም። ንጹህ ነው። ውሀ ጥምም ይቆርጣል ስለሚባል እንግዲህ ከጾም በኋላ

የሚደረግ ነው። ዛሬ እንግዲህ ስድስቱ ነው፣ ስድስቱ ጾም ነበረ ሸዋል። እናቴ ጾማለች። እኛም ያው ጀምሬ ነው ሙሉ ለሙሉ አልጾምኩም። ጾማ ማለት ነው ጨርሳ። ዛሬ ትንሹ ኢድ ነው። ስለዚህ ለትንሹ ኢድ ነበር የተዘጋጀው እንግዲህ ማለት ነው። ውድ ቤተሰቦቼ፣ እኔ ልቀምሰው ነው። ይኸው መውደዱ ተዘጋጅቶ ሎሚ አለው። በመጨረሻ ላይ ሎሚ ይደረግበታል። ከዛ ያው ሱካርነቱ በቂ ከሆነ ጣፋጭነቱ

ሎሚ እዚህ ጋ አለው። አሳያችኋለሁ።

በጣም ቆንጆ ነው። ይህንን ይመስላል የተሰራውት መውደድ ይህንን ይመስላል። በጣም ቆንጆ ነው። ቤታችሁ ውስጥ ናችሁ ሞክሩት፣ ቆንጆ ነው። ኢንሻአላህ ሞክሩትና እናንተም ያለውን ነገር ንገሩን። ዋጥም በጣም ይቆርጣል። በዛ ላይ ደግሞ ላይ የተራሱ በጣም አሪፍ ነው። ደርስ እና ማለት ነው። በየቤታችሁ ሁናችሁ ሞክሩት። መልካም ኢድ። ትንሹ ኢድ ማለት ነው።

ከሌላ ቪዲዮ እስከምንገናኝ ድረስ እንግዲህ አየርም እንዳልይዝ ቦታ እንዳልይዝባቸው ምናምን እንግዶችም ስላሉ እዚህ ላይ ቪዲዮዬን አቆማለሁኝ ማለት ነው። በሌላ ጊዜ በሌላ ቪዲዮ እስከምመለስ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።